በሞባይል ባንኪንግ የተላከ ነው። ሁለት መቶ ሃምሳ ሺህ ብር ዛሬ አንዱ የቅዱስ ሚካኤል ወዳጅ ለዚህ ላይ የተጀመረው ለቤተሰብ ሊሆን አጠቃላይ ሆስፒታል መስሪያ ይሁንልኝ ብልዎ ልቆልናል። አመስግኑ ሚመናን። ሌላው 50 ሺህ ብር፣ 12 ሺህ ብር፣ 10 ሺህ ብር፣ 5 ሺህ ብር፣ 200 ብር፣ 12 ብር ሳይቀር የላኩልን ምእመናን አሉ። እኛ እናውቃችሁም፣ እግዚአብሔር ያውቃችኋል፣ ቅዱስ ሚካኤል ያውቃችኋል። ስጦታችሁን እግዚአብሔር ይቀበልልን። እናመሰግናችኋለን። እናንተም አመስግኗቸውም። ምእመናን ይሄ የተጀመረ የሆስፒታል ሥራ ሁላችሁም ምእመናን በሀገር ውስጥም በውጭም ይሄ መልእክት የሚሰማችሁና ድምፁን የምትሰሙ ሁላችሁ መልእክቱን የምትሰሙ ሁላችሁ የቅዱስ ሚካኤል ወዳጆች አሻራችሁን እንድታሳርፉ በሐሳብም ከእኛ ጋር እንድትሆኑ በጸሎታችሁ እንድታግዙን ሰለወታችንም ስለ ኅብረታችንም ሰላም ስለ ቤተ ክርስቲያናችን ሰላም ስለ ሀገራችን ሰላም እንድትጸልዩ እንድንጸልይ አደራ እያልኩኝ በእውነቱ በርቀት ላይ ላላችሁ በእውነቱም ኢመናን ቅድም እንደተገለጠው እዚህ ጃንጥላ አዘጋጅተዋል። የደብሩ የጽህፈት ቤት የሥራ ኃላፊዎች ወጣቶች ተባበሯቸውና፣ በርቀት ላይ ያሉትን በጃንጥላ በታቦቱ ጃንጥላ ነው የሚሆነው። በሌላ ጃንጥላ እንዳይሰበሰብ፣ በግል ጃንጥላ እንዳይሰበሰብ፣ በቤተ ክርስቲያኑ ጃንጥላ ለሰንበት ትምህርት ቤት ወጣቶች ስጧቸውና፣ እነሱም ደግሞ ቅዱስ ሚካኤልን የሚያገለግሉ ልጆቻችን አስተባብራ፣ እዚህ ሳጥን ራሱን የቻለ ተዘጋጅቷል። እዚህ ኮሚቴዎች አሉ። ሳጥኑ ክፍት ነው። የተሰበሰበውን ገንዘብ ሳጥኑ ውስጥ ተያስገባሉ፣ ያሽጋሉ፣ ይቆልፋሉ። በነገ ዕለት ደግሞ ከሀገረ ስብከታችንና ከክፍለ ከተማችን ተወካዮች በተገኙበት የካህናትና የሰበካ ጉባኤ አባላት በተገኙበት ቆጠራው በግልጽ የባንክ ሰራተኞች ተገኝተው ተቆጥሮ የተገኘውን ነገር ደግሞ በቀጣዩ ጊዜ ሪፖርት እናሰማችኋለን። እመኑን በእውነቱም የእመናን ግልጸኝነትና ትክክለኛነት ያለው ስራ ነው የሚሰራው። በጣም ትልልቅ ሰዎች ያሉበት በልማት ኮሚቴው አምባሳደሮች አሉ፣ ኢንጂነሮች አሉ። ብዙ በመንግስትም በድርጅትም ሙያ ያላቸው ሰዎች ናቸው ይሄንን ስራ ያስጀመሩንና ምንም አንዳች ስጋት እንዳይገባችው በቅዱስ ሚካኤል ፊት ነው እውነቱን የምንነግራቸው፣ እና ደስ ብሏቸው የምትሰጡትን ሳትጨነቁ በእውነት ነው። ዛሬ የኑሮ ውድነቱ አለ በእርግጥ ነው። ቢሆንም ደግሞ ይህ ፕሮጀክት በእናንተ የተጀመረ ነው። በጀት ከውጭ አገር አይላክልንም ወይም ከሌላ ድርጅት አይመጣልንም። ግን በሀገር ውስጥም በውጭም ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች ምዕመናን ትሰጣላችሁ። እንኳን አይደለም ይህንን አንድ ኮሚመን አው ቤተክርስቲያን እየሰራ በአንድ መቶ ሀምሳ ሚሊዮን የሚሰጥበት ሰርቶ የሚያስከር የሚያሰረክብበት ዘመን ላይ ነው ያለነው። እግዚአብሔር ይመስገን የሚመናል። አሁንም የምትሰጡት ስጦታ ለቅዱስ ሚካኤል ነው። የምትችሉትን ደስ ብሏችሁ በልግስና የሚሰጥ ሁሉ በልግስና ደስ ብሎት ይስጥ ነው የሚለው መጽሐፍና፣ ደስ ብሏችሁ ስጦታችሁን ስጡ። ወጣቶች ጃንጥላውን፣ የጸጥታ አካላትና እና የጥበቃ ኃላፊዎች የሚዞረውን ጃንጥላ እንዳው በቅርብ ርቀት እንድታዩልን አደራ እያልናቸው፣ እናንተም የምታዞሩ ወንድሞቻችን እህቶቻችን፣ ያንን ያዞራችሁትን ጃንጥላ እዚሁ አውደ ምረት ላይ አምጥታችሁ እንድታስረክቡ አደራ እያልኩኝ በእውነቱ ስለነበረን ጊዜ ሁሉ ፈጣሪያችንን እያመሰገን የካህናቱ ከትናንትና ጠዋት ጀምረው ዋዜማውን ማህተውን ቁመው ማህሌቱን ቁመው አድረው እስካሁኑ ሰዓት ድረስ አሁን ደግሞ በእውነቱ በክቡር መልአከ ምሕረት ዘካርያስ ቅን መሪያችን፣ የሥራ መሪያችን፣ ትጉ ትጉህ ወኛችን፣ ጠባቂያችን፣ የሥራ መሪያችን ጸሎተ ኪዳኑ ደርሶ ታቦተ ሕጉም እንደዚህ ሁደት አድርገን ከፍተኛውን ከፍተኛው ድርሻ ወስደው በእውነት አንድ ሳምንት በፊት ከሚመለከታቸው ከባለ ድርሻ አካላት ጋር እንዴት ምዕመናኑን እንዴት እንቀበል፣ በየትና በየት እናርገው፣ በዚህ ሰፊ የሆነ ውይይት አድርገው ለቤተ ክርስቲያናችን ክብር ለቅዱስ ሚካኤል ክብር ሲሉ በእውነቱ መልእክታችንን ማሳሰቢያችንን ተቀብለው በእውነት ከእኛ ጋራ ውይይት አድርገው አሁንም ሌሊቱን ጭምር ከእኛ ጋር ሆነው እያገለገሉ ነው ያሉትና የጸጥታ አካላትን አመስግኗቸው ምዕመናን። አዎ ሀገራዊ መንግስታዊ ህዝባዊ ግዴታቸውን እየተወጡ ተቋሟን የመጠበቅ ኃላፊነት ስላለባቸው ከእግዚአብሔር ጋር እኛንም የመጠበቅ ከእግዚአብሔር በታች ሕግ ስላለ ነው በነፃነትም እንንቀሳቀሰው እና አባታችን ደገኛው መምህር መምህር ሳሙኤል ገብረ ሕይወት በጣም ነው ብዙ ለዚህ ለልማት ሥራው ለሆስፒታሉ ስሌት በጣም የሂሳብ ስሌት በቃላቸው ብዙውን የአቡሻህርን መምህር ናቸው የአዲስ ኪዳንም መምህር ናቸው። ሌሊት ላይ ምን አሉ መሰላቸው? ሀምሳ ሺ ሰው አስር አስር ሺ ብር አጠራቅመው ለቃና ዘገሊላ እኮ ቢያመጣልን ሀምሳ ሺ ምእመናን ቅዱስ ሚካኤል የቅዱስ ሚካኤል ወዳጆች አስር አስር ሺ ብር አጠራቅመው ለቃና ዘገሊላ ቢያመጡልን እኮ ወደ አምስት መቶ ሚሊየን ይደርሳል እያሉ ስሌቱን ይነግሩ ነበር እና አሁን ቴዎድሮስ ይባላል የእሳቸው መንፈሳዊ ልጅ ነው በቅርብ ጊዜ ሁለት መቶ ሺህ ብር በአባቴ አማካኝነት በዚህ በተከፈተው ሂሳብ ቁጥር በነገ ሁለት መቶ ሺህ ብር አስገባለሁ ብለዋል አመስግኗቸው አመስግኗቸው አመስግኗቸው ሁላችሁም እንደዚሁ ካህናቱም የድርሻቸውን እያከናወኑ ነው። የአንድ ወር ደሞዛቸውን ዛቸውን ለአመት አካፍለው ወደ ሶስት ሚሊዮን አምስት መቶ ሺህ ብር ነው የደብሩ ካህናት ገቢ ያደረጉት። እስኪ ካህናቱን አመስግኗቸውም ይመናል። እግዚአብሔር የተመሰገነ ይሁንና የጸጥታ አካላቱንም እናመሰግናለን። ሰንበት ትምህርት ቤትንም እናመሰግናለን። ወጣቶቹን እናመሰግናለን። ከምንም በላይ ኢንጂነር ደረጀና ወይዘሮ ቅድስት የተባሉ እዚህ ካህናቱ ሲዘምሩ የለበሱትን ካባና ቀሚስ በራሳቸው ገንዘብ ለቅዱስ ሚካኤል ስጦታ አበርክተዋልና በጣም ብዙ ከፍተኛ ገንዘብ የወጣበትን ካባና ቀሚስ ያመጡልን ኢንጂነርንና ባለቤቱን ወይዘሮ ቅድስትን አመስግኗቸውም ይመናን አመስግኗቸውም እግዚአብሔር ይስጥልን። እናመሰግናለን። ከቅዳሴው ሰዓት አኳያ ሰዓት ብዙ እንዳሄድብን በማታውም ክፍለ ጊዜ ትምህርተ ወንጌሉ ይቀጥላል። ማስተባበሩ ይቀጥላል። ስለሰጣችሁት ስጦታ እናመሰግናለን። ሁላችሁንም እናመሰግናለን። በዓሉ የሰላም በዓል ነው፣ የበረከት በዓል ነው፣ የነጻነት በዓል ነው። በእንደዚህ ያለ መልክ እንድናከብር እግዚአብሔር ፈቅዶልናል። ፈጣሪያችንን እናመሰግነዋለን። የሊቀ መላእክት የቅዱስ ሚካኤል ጸሎት ምልጃ በረከት ከሁላችን ጋር ይሁን። ኢትዮጵያ ሀገራችንን ጽኑ ሰላም ያድርግልን፣ የታመሙትን ይፈውስልን፣ የተቸገሩትን ይርዳልን ከርሞ ለዛሬ ዛሬ ዓመት እንደ ዛሬው ደግሞ ሁላችንንም በህይወትና በጤና ጠብቆ አምላካችን እግዚአብሔር በሰላም እንዲያደርሰን ፈቃዱ ይሁንልን። ከዚህ ቀጥሎ መልአከ ምሕረት ዘካሪያስ ሀዲስ የክፍለ ከተማችን ዋና ስራ አስኪያጅ ናቸው። እንደገናም በየካ ክፍለ ከተማ ደግሞ የሃይማኖት ጉባኤ ደግሞ ሰብሳቢያችን እሳቸው የመጨረሻውን ጸሎት ቃለ ምዕዳን ቡራኬ ከሰጡን በኋላ በቀጥታ ወደ ቅዳሴው ነው የምንሄደው። እንግዲህ ምእመናን መልእክቱ ደርሶላችኋል፣ ሰምታችኋል። ምእመናን ሰምታችኋል፣ መልእክቱ ደርሷችኋል። ሲ እግዚአብሔርን አመስግኑ የሚቻላችሁን ሁሉ ለቃና ዘገሊላ በዓል እኛንም እናንተንም ያድርሰንና እንደ አቅማችሁ አስር ሺህ ባይሆንም አምስት ሺህም አንድ ሺህም እንደ አቅማችሁ ይዛችሁ በታቦቱ ፊት እንደ ስዕለት፣ እንደ መባ ለሆስፒታላችን ማሰሪያ ይዛችሁ እንድትመጡ አደራ እያልኩኝ በቀጥታ ወደ መላከ ምሕረት ዘካርያስ አዲስ። በሰማ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ የፍጥረታት ባለቤት ልዑለ ባህሪ እግዚአብሔር ሆይ ሁላችንንም በህይወት በጤና ጠበቀ በዚች በተቀደሰች አውደ ምሕረት ሰብስበ ስምህን እንድንቀድስ ክብርህን እንድንወርስ የመልአኩ የቅዱስ ሚካኤል በዓል መታሰቢያም እንድናከብር ስለፈቀድክልን ክብርና ምስጋና ለአንተ ይሁን። የተከበሩ ክቡር መላከ ሣህል መምህር ስዩም የዚህ ደብር ዋና አስተዳዳሪ የዚህ ህዝብ መንጋ ጠባቂ የተከበራችሁ ከጠቅላይ ሚኒስትር ቤተ ክርስቲያን ወጣቶች በአጠቃላይ በዚህ ቅዱስ ስፍራ ጀምራችሁ እስከዚህ ሰዓት ቁማችሁ እግዚአብሔር እንደመማፀን ያላችሁ ወገኖቻችን ሁላችሁም እንዲህ እግዚአብሔር በድጋሚ ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እንግዲህ ሰዓቱ ያው እንደምታዩት የቅዳሴ ሰዓት ነው። አሁን ስድስት ሰዓት አልፏል። በአጠቃላይ ዕለቱን በተመለከተ በመምህሩም በዓሉንም በሚመለከት ተምረናል። አሁን ደግሞ ዋናው የደብራችን አስተዳዳሪ የልማት በአንጋፋ ባላ የታወቁ አባታችን የሚመሰገነውንም አመስግነዋል። የሚጠየቀውንም ጠይቀዋል። ማሳሰቢያም ሰጥተዋል እና ከዚህ በኋላ መናገር ምንም ብዙም ትርጉሜ ሰዓት ስለምወስድብን ጸሎት እናደርጋለን። ግን እቺ የልማቷ ጉዳይ ግን አደራ ደጋግመው የተናገሩት፣ ብዙ ጊዜ ምዕመናን የኛ የኦርቶዶክስ አማኞች ታቦት አቁመን ገንዘብ ስንለምን ይሰማናል። እግዚአብሔር በሚያውቀው እናንተ ቁማችሁ፣ እኛ እዚህ ወንበር ላይም ተቀምጠን፣ ሁል ጊዜ በየቦታው ላይ ታቦት አቁሞ ገንዘብ መለመን በጣም አስቸጋሪ ነው። ይህ የሆነው ግን አንደኛ ከእኛ ስንፍናም የተነሳ ነው። ሁለተኛ ደግሞ ከእናንተም ጭምር ነው። እኛም በሚገባ አስራት በኩራታቸውን የእግዚአብሔርን ገንዘብ በአግባቡ እንድትሰጡ በደንብ አላስተማርንም። እናንተም ብትማሩም ደግሞ ተግባራዊ አላደረጋችሁትም። ተነሳ እግዚአብሔርን በምናመሰግንበት ወንጌል በሚሰበክበት ክፍለ ጊዜ አብዛኛው ጊዜ የምንወስደው በገንዛንተም ስትሰጡ የምትጸድቁበት መንገድ ነው። ይሄ ሁለተኛ ደግሞ ቤተ ክርስቲያኗም